ሰላም ውድ አድናቆት ቤተሰቦች እንዴት ናቸው አድናቆት ክፍል ይባላሉ ዛሬም በአዲስ ቪዲዮ መጥቻለሁ በዛሬ ቪዲዮም አንድ ጥያቄያችሁ መልስላችኋለሁ ማለት ነው ጥያቄው እዚሁ ዩቲዩብ ላይ የተጠየኩት እዚህ ጋር የምትመለከቱት ነው አማርኛ ስንጽፍ ጿ እንቢ አለኝ ይላል ማለት ነው እቺኛዋ ጿ እዚህ ጋር የምትመለከቷት እና ምን ልጠቀም ነው የሚለው ስለዚህ በቀላሉ የጻ ዘሮችን ሁለቱንም እንዴት መጻፍ እንደምችሉ አሳያችኋለሁ ማለት ነው ቀጥታ ወደ እዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ እንደዚሁ ይሄን ቪዲዮ ላይክ በማድረግ ልትጀምሩ ቻናሉ ተደግፋላችሁ አዳዲስ ቪዲዮም ስለቀጥሉ ይደርሳችኋል አሁን በቀጥታ ወደ ዛሬው እንሄዳለን። ለማየት እንዲመቸን እዚህ ፓወርፖይንት ላይ ልንጽፎ እንችላለን። የትም ቦታ ሊሆን ይችላል። መጀመሪያ የምታደርጉት ምንድን ነው፣ በፓወር ገዝም ያለ ፓወር ገዝም ይቻላል። እኒያውም ያለ ፓወር ገዝ ነው ማሳያችሁ። እዚች ጋት መጡና አሁን እንግሊሽ ነው የሚለው፣ ይህንን ወደ አማርኛ ትቀይሩታላችሁ ማለት ነው። በጣም ቀላል ነው። አማርኛ መጻፊያውን ከሌላችሁ በጣም በቀላሉ ሴቲንግ ጋር ገብታችሁ ታገኙታላችሁ። ምንም ነገር መጫን ሳይጠበቅባችሁ ሴቲንግን ትነካላችሁ። ከዛ እዚህ ጋር ታይም ኤንድ ላንጉጅ የሚለው ይመጣል። ይህም መንካት ነው። በመቀጠል እዚህ ጋር ላንጉጅ ኤንድ ሪጅን ይላል። ይህን ትነካላችሁ። ከዛ እዚህ ጋር አድ ላንጎጅ ብላችሁ ቺ መንካት ነው። ከዛ አማርኛን ትመርጣላችሁ። እዚህ ውስጥ እኔ አሁን ስለጫንኩት ብለር ነገር ሆኗል። ክሊክ አርጋችሁ ኔክስት ኔክስት ብላችሁ ኢንስቶል ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ከዛን ቀይሮ አሁን ይሄንን በሾርት ከትም ዊንዶው እና ስፔስን ስትነቁ ይቀያየራል። እንደምታውቁ አማርኛ ሆኖ ልኛል። አሁን የተጠየኩት ጿን ነው። ስለዚህ አሁን የጸዘሮችን ለመጻፍ ሁለት ነገር መጠቀም ይቻላል። አንደኛው ቲና ኤስ ነው። ሁለተኛው ደግሞ ቲና ዜድ ነው። ስለዚህ ቲና ኤስን ብነካ እንደምታዩት የይሄኛው ፀ መጥቷል ማለት ነው። ከዛ ኢን ብነካ ፀ ይሆናል። እዚህ ጋር እንደምትመለከቱት ዋናው አናባቢዎቹ ማወቅ ነው። ፁ ለማድረግ ደግሞ ቲኤስ ከዛ ዩ፣ ፂ ለመንካት ቲኤስ ኢ፣ ፃ ለማድረግ ቲኤስኤ፣ ፄ ለማድረግ ደግሞ ቲኤስ ከዛ አይ እና ኢንትነካላችሁ ትነካላችሁ። ፅ ለመጻፍ ደግሞ ቲና ኤስ ብቻ ነው። ጾው ደግሞ ቲኤስ ከዛ ኦን ስነኩ ጾ ይሆናል። ወደ ዛሬው ጥያቄ ስንመጣ ደግሞ ጿን ለመጻፍ አናባቢ የምትጠቀሙት ዩና ኤን ነው ማለት ነው። ስለዚህ በተለምዶ ዲቃላ ፊደላት የሚባሉትን ለመጻፍ ዩና ኤን ነው የምንጠቀመው። ስለዚህ ቲኤስ ከዛ ዩና ኤን ብነካ እንደምታዩት ጿ ብሎ ጽፎልኛል። በተመሳሳይ ደግሞ የፈለጋችሁት ያችኛዋን የጸዘር ከሆነ ደግሞ ቲና ዜድን ስነኩ እንደምታዩት ችኛዋ ጸ ትመጣለች። ከዛ እንድያረጋችሁ ማስቀጠል ነው ማለት ነው። ስለዚህ ለዛሬ ያስቁላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ እና በቀጣይ እንደ አይነት ቪዲዮዎች እንዲሰራላችሁ ከፈልጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን ጥያቄዎችን ጨምራችሁ በመጻፍ አሳውቁኝ። ከላይ ኢን ዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ። በጣም ቻው።